ብዙ እንዲደርቁ አላደርጋችሁም። አስርም አምስትም ያላችሁ ጨረታ ምን ምን ምን? አሁን ዶሮም ቀርባ አይጫረት። ቃለቅ ያላችሁን ያሰባችሁትን ደስ ብላችሁ እስኪሁን ሁላችሁ አንድ ልብሶ ያለቻችሁን አምጥተን ቁጭ ቁጭ እናድርግ እስኪ። እኛ ስጡ ነው እንጂ መስጠት አናውቅም። አረጉት ጊዜ ካህና ነው አይደል? እንደዚህ ያ እሱ ሁላችሁ፣ እሺ ኑ፣ እኔ ከኔ ልጀምር ከእኔ ልጀምርና ሁላችሁም አምጡና ያላችሁን ቁጭ ቁጭ አድርጉ። አስር ነው፣ ምን ይሆን?